ነገር ደግመሽ እንዳ እንዳ እንትን እንዳትኝ እረ፣ በሳ አገደሉኝ። ጨረቃዎቹ እንዴ፣ የሚያገላግላቸው የለም ድብድብ ሊጀምሩ። አይ ንዴት እኮ ነው እንደዚህ ቢያደርጋቸው። ሁለቱም ህልህ ውስጥ ናቸው። ሁለቱም በቃ በጣም ተናደዋል። ሀይሚ ህልህ ውስጥ ናት። እየፈተነችው ነው ልበል ወይስ ምን እያደረገችው ነው? አይሁብ እየፈተነችው ነው ብዬ አስባለሁኝ። ምክንያቱም በጣም እንደምታምነው ነው የምናውቃት በጣም እንደምታምነው ምንም እንደማይደብቃት ምናምን ነው እማቀው የምናቀው ማለት ነው። እና አሁን ቪዲዮውን ምናምን እንደዚህ በደጋግማን እንደዚህ እየተለጣጠፍ እየተሽለጠለጥክ እረ በስመ አብ እንደዚህ ይባላል አይባልም። ዛሬ ነገ የምትታረቁን ዛሬ የሆነ የሚያስጠላ ቃላትን የምታስቀምጡ ለነገ ለትውልዳችሁ፣ ለልጆቻችሁ ጥሩ አይደለም እና እባካችሁ ታገሱ እባካችሁ ትግስት ይኖራችሁ፣ እምነት ይኖራችሁ። የእውነት ብሩኬ አላደረግኩም ነው እያላለው የዛሬ አመት ለአሁኑ ማህተር አይሰጥም ቪዲዮ አለው እና እሷ የተጻጻፍኩትን የዛሬ አመት ነው ብሏል እና ሀያ አራት ሰዓት ኧረ በስመ አብ ዳኒ። አሁን እንደሚመስለኝ ማለት ነው እየፈተኑት ነው ብዬ አስባለሁ። እሷ እየፈተነች ነው ብዬ አስባለሁኝ ብሩኬ ማለት ነው ማለት አሁን እንደዚህ እውነት ቢሆን ራሱ እንደዚህ ያጣላል። ዳኒ ሰው የሆነ ፍቅረኛ እንደዚህ በሚዲያ በቪዲዮ እንደዚህ እንደዚህ ነው ብሎ እያጣላል። ያ ቃል እንዴት ሚዲያ እንዲወዳቸው የእነሱ ፍቅር እንዴት እንደሚያስቀና እሱ በራሱ ተናግሯል ዳኒ ማለት ነው እና ይሄንን ውሸት ይሆናል ብዬ አስባለሁኝ። አሁን ዛሬ ሁለቱም እሱን ብቻ ለማግኘት የተፈለገችው አንደኛ እኔ ጠራሁት እሷን ይዞ ይመጣል ወይ ለማየት ነው። ሁለተኛ እሷን እንድትነግረኝ እያለችው ነው። ሶ አሁን ቁልፉ ማጋ ነው ዳኔጋ ነው ማለት ነው እኔ እያፈተነችው ነው ነው ብዬ የማስበው ሀይሜ ማለት ነው። እና ብሮኬ የእኔ ወንድም ባክ ተረጋጋ፣ አይኖ ይሰማል ሰውነ ይሰማሃል። ቃላቶች በጣም ያስጠላሉ የሚሰሙ ልቤን እየነካው ነው ብሏል። የምታወሪን ቃላት እኔን እየጎዳኝ ነው ብሏል። የሚያናድደኝ ነው ብሏል። እና ሀይሚዬ እባክሽ ወደ ራስሽ ተመለሺ። የድሮ ሀይሚ ትግስተኛዋ ሳታጠፋ ይቅርታ የምጠይቋ የእውነት እሷን ሀይሚ ነው የምንፈልጋት። የእውነት እችን ሀይሚ እኔ አላውቃትም። እና የእኔ እናት እባክሽ ረጋ በይ። ቃላቶቻችሁ ተጠንቀቁ። የምታወጡትን ቃላት ተጠንቀቁ። የምር ልጆ ልጆች ያዩታል አባቶ ትልልቅ አባቶች ያዩታል። እንደምናየው በቲክቶክ በጣም ይዘዋወራል። ማን ማን እንደሚያያቸው ማለት ነው። ሶ ለሚዲያው የሚመጥን ቃላት ተናገሩ። የሚመጥን ቃላት ማለት ነው። እላፊ ቃላት ባትናገሩ ጥሩ ነው። አንዳችሁ አንዳችሁ መብረድ አለባችሁ። ኦልሬዲ ጠየቀችው አላደረግኩም እያላት እሷ የእሷ ጥያቄ ሌላ ነው፣ የእሱ የሚያወራት ሌላ ነው ማለት ነው። እና አልተገባቡም። እና በስማም በጣም ደግሞ ማለት ነው አሳይሃለሁ እያለች ነው፣ እሱም አሳይሻለሁ እያለ ነው። እረ ወይኔት ወዴት እየሄዱ ነው? እንኝ ልጆች ማርያምን ከአሁኑ ከአሁኑ ከት ማድረግ አለባቸው እንደዚህ ውስጥ ሳይገቡ በፊት ማለት ነው። እኔ እንደኔ እንደተረዳሁት እየፈተነችው ነው ነው የምለው ቢኮዝ ትክክል ቢሆን እንደዚህ ሊያጣላቸው አይችልም። ዳኒ ኦረዲ ፕራንክ ነው። በፕራንክ የመጣ ያጣላቸዋል ብዬ አላስብም። እሷም ደግሞ ዳኒን አታምነውም። አሁን ስለ እሱ እኮ ነው እያወራች ያለው። በጣም ያለበት ሁኔታ እንዲ ነው ምናምን። ትላንትና የእውነት እንትን ቤት ነበረ። መጨፈጥ ምን ይሆነ አላቅም። ምንድ ነው የሚባለው? በእናታችሁ ሶሲም ነበረች፣ ግን ጀርባውን አይታይም። ልደቱ ነበረ እና እንደዛ ባትገቡ ጥሩ ነው። አሁን እናንተ ናችሁ እየተገመታችሁ አላችሁት። እረ ሀይሚጌ ባክሽ፣ ባክሽ ሪስፔክት አርጊው፣ የምር ሪስፔክት አርጊው። እኔ ብሩኪ፣ እኔ እንጃ። ሀይሚ በስማም፣ ይሞትላታል እኮ ማርያምን። በጣም በጣም ነው የሚሞትላት፣ በጣም ነው የሚወዳት። በሀይሜ ድርድር ያቅም አይደለም። ኦዲየንስ እሷን ታውቋለች። ሶ እኔ እኔ እንደሚመስለኝ እየፈተነችው ነው ነው የምለው እና እስኪ ነገ እናየዋለን።